እንደምናድራቸኋል፣ ተመልካቾቻችን ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። ባለፉት ሰባት ዓመታት የኢትዮጵያ የውጭ እዳ ጫና ከጥቅል ሀገራዊ ምርት አንጻር ከነበረበት 30 በመቶ ወደ 13.7 በመቶ ማውረድ ተችሏል። በተያዘው በጀት ዓመት መተግበር በጀመረው የተሟላ የማክሮ ኢኮኖሚ ማሻሻያ ኢትዮጵያ ከውጭ አበዳሪዎች የ3.5 ቢሊዮን ዶላር እዳ የመክፈያ ጊዜ የማራዘም እድልም አግኝታለች። በዚህ ጉዳይ ላይ የተዘጋጀውን የዋለልኝ ታምር ዘገባል ተከታትለን መለስ ታት ከተመዘገቡ ስኬቶች መካከል በዕዳ ቅነሳ ላይ የተገኘው ውጤት አንዱ መሆኑ ይጠቀሳል። በማክሮ ኢኮኖሚ ማሻሻያ የሀገሪቱን እዳ ጫናን ለማቃለል ያስቻሉ የተለያዩ አሰራሮችም በመንግስት ተግባራዊ ተደርገዋል። ከፍተኛ ወለድ ያላቸውን የውጭ ብድሮችን ባለመውሰድና ከበዳሪዎች ጋር በተደረጉ ዲፕሎማሲያዊ ጥረቶች የዕዳ ጫናን መቀነስ ተችሏል። በእነዚህና በሌሎችም የሀገር በቀል ኢኮኖሚ ማሻሻያ እርምጃዎች የኢትዮጵያ ኢኮኖሚ በሀገር ውስጥና በዓለም አቀፍ ደረጃ ያጋጠሙ ፈተናዎችን ተቋቁሞ ተከታታይ እድገት አስመዝግቧል። ከተለያዩ ሀገራት የተበደር ነው። በተለይ ደግሞ አንድ ቢሊዮን ዶላር አካባቢ የሚሆነው ደግሞ ያመጣ ነው፣ ኮሜርሻል የሆነ ብድር እንደ እሱ አይነት ፋይናንሲንጎች ወደፊትም ኢኮኖሚው እነዚህም ፋይናንሲንጎች ማግኘት መቻል አለበት። ግን እነዚህ ኢንቨስትመንቶች እነዚህ ብድሮች ኢንቨስት የተደረጉበት ቦታ ላይ ውለው ፕሮዳክቲቭ ሆነው የወጣባቸውን ኢንቨስትመንት ከመመለሳቸው በፊት የመክፈያ ጊዜያቸው ሲደርስ ኢትዮጵያ ተጨማሪ ብድር ካፒታል በምትፈልግበት ጊዜ ዴት ሰስተናብሊቲ ያችን ሊሚቱ ጋር ደርሶ መበደር አስችሉ የሚባል ደረጃ ደርሶ ነበር። በተለይ ደግሞ ኮንሴሽናል የምንላቸውን ዝቅተኛ ወለድ ያላቸውን የብድር መጠኖች የምናገኝበትን ነገር ሜይ ቢ ለሁለትና ለሶስት ዓመታት ለዛ ስንዘጋጅ ስንደራደር፣ ምክንያቱም ብዙ ሴ የለን እዛ ላይ ብዙ መብት ስለሌለን መደራደርና አገር ውስጥ ደግሞ ያለብንን የብድር ጫና የኤክስፖርት መጠን ማሳደግ ስለሆነ እኔ ጠቅለል ሳረገው ባለፉት የተወሰዱ የማክሮ ኢኮኖሚክ ማሻሻዮች ፋይናል የምናስባቸውን የኦቨሮል የማክሮ ኢኮኖሚክ እና የዜጎችን የኑሮ ሁኔታ ለማሻሻል የተወሰዱት ትልልቅ እርምጃዎች ናቸው። ከሀገራዊ ለውጡ በፊት የእዳ ጫና የኢትዮጵያ ኢኮኖሚ አንዱ ስብራት ነበር። ለዚህ ችግር በተተገበሩ የማሻሻያ ስልቶችም የውጭ እዳ ከጥቅል ሀገራዊ ምርት ከነበረበት 30 በመቶ አሁን ላይ ወደ 13.7 በመቶ ወርዷል። የማክሮ ኢኮኖሚ ማሻሻያ ሪፎርሙን ተከትሎ ከጂ ትዌንቲ የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የ3.5 ቢሊዮን ዶላር የእዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው ይሄኛው። በቅርቡ የመግባቢያ ስምምነት ሰነድ የሚፈረም ይሆናል ከኮሚቴው ጋር በጠቅላላ። እንዲሁም በሂደት ደግሞ ከእያንዳንዱ አበዳሪዎች ጋር ዝርዝር ውይይት የሚካሄደ ይሆናል። ይሄ የእዳ ጫናችንን በመቀነስ ረገድ በዚህ ዓመት በጣም ትልቅ ውጤት የመጣበት ዓመት ነው ማለት ይቻላል። ኢትዮጵያ በሪፎርሙ ሰባት ዓመታት ከፍተኛ ወለድ ያለውንና የንግድ የሚባለውን የውጭ ብድር አልወሰደችም። ከአበዳሪ አካላት ጋር በተደረገ ውይይትም የእዳ ሰረዛና የእዳ ሽግሽግ ወይም መክፈያ ጊዜ እንዲራዘምላት ተደርጓል። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገር ውስጥ መግባታቸውን ባልታወቀበት ሁኔታ ሰፊ እዳ ነበረብን። ያ እዳ ትክክለኛ አይደለም ብለን አምስት ስድስት ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ ሶስት ነጥብ አምስት ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይሄም በእዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። አሁንም የኛ አቋም የእዳ ሰረዛም መደረግ አለበት፣ አላግባብ የሆኑ እዳዎች በአፍሪካ ተጭነዋል የሚል ቢሆንም ይህን ውጤት ግን እንደ ትልቅ ምርታ እንወስደዋለን። ኢትዮጵያ ባለፉት የለውጥ ዓመታት ከ10 ቢሊዮን ዶላር በላይ የነበረባትን የውጭ ዕዳ ከፍላለች። ለቀጣዩ ትውልድ እዳ አናወርስም በሚል መንግስት በያዘው መርህ ሀገራዊ ሀብትን ውጤታማ በሆነ መንገድ መምራትና ከውጭ የሚገኝ ፋይናንስ በአግባቡ ለማስተዳደር ትልቅ ትኩረት ተሰጥቷል። ባለፉት ጥቂት ዓመታት ኢትዮጵያ ከወጪ ንግድ የምታገኘው ገቢ በከፍተኛ መጠን እየጨመረ ይገኛል። ላብነትም ከቡና የወጪ ንግድ በሀገሪቱ ታሪክ ከፍተኛ የሆነ ገቢ ማስገባት ተችሏል። የማክሮ ኢኮኖሚ ማሻሻያው በዘርፉ ለመጣው ስኬት የጎላ ሚና ነው መጫወቱም ይገለጻል። በቀለ ተመስገን ተጨማሪ አለው። ባለፉት ዘጠኝ ወራት ወደ ውጭ ገበያ የሚቀርቡ ዋና ዋና ምርቶች ካለፈው ዓመት ጋር ሲነጻጸሩ እድገት አሳይተዋል። በተለይ በስንዴ በሩዝ በቡና በሻይ ቅጠልና በፍራፍሬ ምርቶች ውጤታማ ስራዎች ተከናውነዋል። የማክሮ ኢኮኖሚ ማሻሻያው ዝቅተኛ ገቢ ባላቸው ዜጎች ላይ ጫና እንዳያሳድር አስፈላጊ የሆኑና የታቀዱ የድጋፍ መርሃ ግብሮች መከናወናቸው ተጠቅሷል። የማክሮ ኢኮኖሚ ማሻሻያው ውጤታማ እንዲሆን የክልሎች ሚና የጎላ እንደነበርም ተገልጿል። የውጭ ንግድ ላይ ከክልላችን የሚቀርቡ ምርቶች አሉ። እዛ ላይ ክትትል እናደርጋለን። በተለይ አቅርቦቱ ሳይድ ላይ በጥራት እና ለውጭ ገበያ በሚመጥን መንገድ በጥራት እንዲመረት፣ በስፋት እንዲቀርብ እየሰራን እንገኛለን። አሁን ባለው ሁኔታ ከኛ ክልል ቡና፣ እንደዚሁ የቅባት እህሎች፣ ቅመማ ቅመም፣ ፍራፍሬን ጨምሮ እያቀረብን ነው የምንገኘው። ከዛ ውጭ ደግሞ እንስሳትና የእንስሳት ተዋጽኦ የምንላቸው በስፋት ከኛ ክልል ይቀርባሉ። ተኪ ምርት ላይ ኢንዱስትሪዎቻችን መስራት አለባቸው በሚል ኢንዱስትሪዎቻችን የሚያነሷቸውን የመሰረተ ልማት ችግሮች ለመፍታት ጥረት አድርጓል። የመብራት፣ የውሃ፣ የብድር እና የመሳሰሉት የሰለጠነ የሰው ኃይል ጨምሮ በተኪ ምርት ላይ አተኩሮ እንዲሰሩ እንቅፋቶች የነበሩትን በመለየት በኢትዮጵያ በተለይ በኢትዮጵያ ታምርት ንቅናቄ የሚነሱ ችግሮችን እየለየን በየጊዜው እየፈታን ስንመጣ ተኪ ምርት ላይ አበርክቶ ነበረው ብሎ መውሰድ ይቻላል። ሁለተኛ ወደ ሀገር ውስጥ የሚገቡ ወደ ውጭ የሚሄዱ ምርቶች ላይ ማተኩሮ ተሰርቷል። ኢትዮጵያ በጣም ብዙ ምርት ወደ ውጭ ሀገር መላክ ጀምራለች። አሁን እነዚህ የሀገር ውስጥ ኢንዱስትሪዎች በተለይ የጨርቃጨርቅ ላይ የኢንዱስትሪ ምርቶች ላይ ማኒፋክቸሪንግ ዘርፍ ላይ በተደረገው ድጋፍ ልክ ይሄ ፕሮ እንትን ፕሮግራሙ ተግባራዊ ከሆነበት ጊዜ ጀምሮ እየተለዩ የትኛው ኢንዱስትሪ ተኪ ምርት ላይ ይሰራል፣ የትኛው ኢንዱስትሪ ደግሞ ወደ ውጪ የሚላክ ምርት ላይ ይሰራል የሚለው ተለይቶ ኢንዱስትሪውን መሰረት ያደረገ የኢንዱስትሪውን ችግር መሰረት ያደረገ ድጋፍ በመደረጉ የውጭ ንግዱ ላይ ከፍተኛ የሆነ እንደ አዲስ አበባ ከፍተኛ የሆነ ሚና ነበረን ብሎ መውሰድ የውጭ ምርት እንደ አማራ ክልል በሁሉም ፖቴንሻል አለ የሚታወቅ ነው። በሰብልም በእንስሳትም በኤክስፖርት የማድረግ ፖቴንሻሉ ወይም ፖፕሌሽኑ ስላለ በእንስሳትም በሰብልም ምርቱ ስላለ ይሄን ሊመጥን የሚችል እኛም በሀገር ማበርከት ያለብንን የሀርድ ከረንሲ ችግር ለመፍታት የንግድ ሚዛኑን ለማስተካከል የተቀመጠውን አቅጣጫና ግብ ለማሳካት በርካታ ርቀቶችን ሄደና ሰብ የጥራጥሬና የቅባት እህሎችን በድምሮ ወስደን ስናይ ወደ 51 ሚሊዮን ኩንታል ስርዓቱን ጠብቆ ወደ ውጭ ገበያ ትስስር እንዲፈጠርለት የመሸኛ አገልግሎት ነው የምንሰጠው። ተኪ ምርቶችን በጥራት በማምረት ወደ ውጭ ገበያ ለመላክና የማክሮ ኢኮኖሚ ማሻሻያውን ስኬታማ ለማድረግ የንግድና ቀጠናዊ ትስስር ሚኒስቴር በትኩረት እየሰራ መሆኑ ተገልጿል። ባለፉት ዘጠኝ ወራት በውጭ ንግድ ዙሪያ የተገኘው ውጤት ከተቀመጠው ቅድ በላይ መሆኑም ተጠቅሷል። ከውጭ ንግድ አፈጻጸማችን አንጻር ኢትዮጵያ በ2010 ዓ ም ወይም የለውጡ ዋዜማ ከውጭ ንግድ ከሸቀጦች ንግድ ያገኘችው ገቢ 26 ቢሊዮን ዶላር ነበር። ባለፉት 9 ወራት 53 ቢሊዮን ዶላር ደርሰናል። ለማክሮ ኢኮኖሚክ ሪፎርም መሳካት የበኩላችን ስራ በዘርፍ ደረጃ የተወጣ መሆኑን ለመግለጽ ወዳለ የገበያ መረጃ አያያዝ፣ የነዳጅ አቅርቦት ና ስርጭት እንዲሁም በህገወጥ ንግድ ዙሪያ በቀጣይ በትኩረት የሚሰራባቸው መሆኑም ተመላክቷል። ተመልካቾቻችን አሁን ደግሞ የምናልፈው የጠዋት ቅኝት ወዳደረግነው ነው ጉዳያችን ነው። ለዛሬ የመረጥነው ቅኝት ለማድረግ የላፍቱ አትክልትና የፍራፍሬ ግብይት ማዕከልን ነው። በስፍራውም ተጨማሪ መረጃዎችን ልታደርሰን አገርነሽ አየልኝ በቀጥታ መስመራችን ላይ ትገኛለች። አገርነሽ እንዴት አድረሻል? በገበያ ስፍራው ያለው አጠቃላይ የግብይት ድባብ ምን ይመስላል? ለግብይት የቀረቡ ምርቶች የትኞቹ ናቸው? ዋጋቸውስ ምንድን ነው የሚለውን ያለውን ድባብ በጠቅላላ ብታጋሪኝ። አመሰግናለሁ። ቦታዊት እንደምን አድረሻለኝ? ዛሬ እንደተለመደው በጠዋት በርከት ያለና ከፍተኛ ድባብ ያለው የአትክልትና ፍራፍሬ ምርቶች ግብይትና አቅርቦት የሚከናወንበት ላፍቶ የአትክልትና ፍራፍሬ ግብይት ማዕከል ተገኝቻለሁ። ዛሬም እንደተለመደ በቦታው ደማቅ የሆነ የግብርና ምርቶች ግብይት ሁኔታን እንዲሁ ተመልክተን ነበር። በተለይ ደግሞ የግብርና ምርቶች ላይ በቂ የሆነ አጥጋቢ የሆነ የምርት አቅርቦትን ተመልክቻለሁኝ። ቀደም ብዬ ባደረግኩት ቅኝቴ በዚህ ቦታ ያለው የግብርና ምርቶችን ዋጋ ቅኝትም እንዲሁ አድርጌ ነበረ። ባደረኩት ቅኝት ታዲያ እነ ሽንኩርት ከ55 ብር

ቃሪያ ከ70 ብር እስከ 80 ብር፣ ቲማቲም ከ28 ብር ጀምሮ እስከ 35 ብር ባለበት እንደ ብስለት ደረጃውና ጊዜ የመስጠት ሁኔታው እየተሸጠ ይገኛል። ጥቅል ጎመን ደግሞ እንዲሁ ሰፊ አቅርቦት ካላቸው የግብርና ምርቶች አንዱ ነው። እሱም ደግሞ ከ25 ብር እስከ 28 ብር በኪሎ እየተሸጠ እንደሚገኝ እንዲሁ በቅኝቴ ተመልክቼ ነበር። ድንችና ካሮት 40 ብር፣ ቀይ ስር 30 ብር፣ እንዲሁ ሰላጣ ደግሞ በኪሎ መቶ ብር እየተሸጡ እንደሚገኙ ባደረግኩት ቅኝቴ ያገኘኋቸው መረጃዎች አሳይተውኛል። ወደ ፍራፍሬ ምርቶች ስሻገር ደግሞ ፓፓያ፣ አቮካዶ እና ማንጎን የመሰሉ የፍራፍሬ አይነቶች በኪሎ 50 ብር ነው ዛሬ እየተሸጡ የተመለከትኩት። በተለይ አቮካዶ ደግሞ ያልበሰለ አቮካዶ ተብሎ ለገበያ የሚቀርበው የአቮካዶ አይነት ነው እየተሸጠ ያገኘሁትኝ። ሎሚን ስንመለከት በኪሎ 100 ብር ነው እየተሸጠ የሚገኘው። ከዚህ በተጨማሪ 50 ግራም የሚመዝነው የአፕል ምርት 360 ብር፣ እንዲሁ ደግሞ ከ30 እስከ 40 ግራም የሚመዝን የኢንጆሪ ምርት ደግሞ 150 ብር እየተሸጠ ተመልክቻለሁኝ በአደረኩት ቅኝት ታዲያ በቦታው ያለው የምርቶቹ ዋጋ ቀደም ብሎ ከነበረው ትናንት ከትናንት ወደ አንድ እንኳ ሳምንት በፊት ከነበራቸው የግብይት ሁኔታ ጋር ሲነጻጸር መጠነኛ ጭማሪ ያሳዩ እንዲሁም ደግሞ መጠነኛ ቅናሽ ያሳዩ የግብርና ምርቶች እንዳሉ በቦታው ባደረኩት ቅኝት ተመልክቻለሁ። በቦታው ያለው የግብይት ድባብ ግን እጅግ ዓይን የሚይዝና ደማቅ መሆኑን እንዲሁም በጠዋት ገበያ ቅኝታችን ተመልክቼ ነበር። ለዛሬ በላፍቶ የአትክልትና ፍራፍሬ ግብይት ማዕከል ተገኝቼ ያደረግኩት የጠዋት ገበያ ቅኝታችን ይህንን ይመስል ነበር። አገርነሽ ላደረሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። ተመልካቾች አሁን ደግሞ እናልፈው ወደ ግብይት መረጃዎች ይሆናል። በአዲስ አበባና በሌሎች ከተሞች ያለው የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን፣ እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን ተከታትለን እንመለስ። ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።